በጋድ በግል ይመጣል፣ በስልጣን ይመጣል። መለኮታዊ ስልጣን ምድሪቱን ይግዛት ማለት፣ በመንግስት ድምጣ ማለት ቤተመንግስቱን የማን መንግስት ይግዛት። አያችሁ። ይህ ፖለቲካ አይደለም። ቤተ መንግስቱን የማን መንግስት ይግዛ፣ የባለጸጋውን ገንዘብ የማን የማን መንግስት ይግዛ፣ የወጣቱን ጉልበት፣ የሳይንቲስቱ እውቀት የማን መንግስት ይግዛ፣ ስልጣን ይግዛ ማለት ነው። ይሁላችሁ፣ እንትናዬ ይህ ባይኖርልኝ ኖሮ እኔ እኮ ሞቼ ነበር የምንላቸው ብዙ ሰዎች እኮ ነው። ልጅ ባትኖርልኝ ኖሮ አባት የባይኖር ኖሮ እናት ባትኖር ኖሮ ጥሩ ነው። እነሱ ባይኖሩ ኖሮ ማለት ግን አንድ ነገር እየዘነጋን ነው። እነዚህ ባይኖረልን ኖሮ ብለን የምንላቸውን ሰዎች ያስገኝልን አለማ ነው። አረ፣ ከፍ አርጎ እናታችንን ያስገኘልን ያስገኘልን ማ ነው? እናት ደግሞ በሞት ምትነጠቅ እናት የሆነን የሆነን ማ ነው? እግዚአብሔር። አባታችንን ያስገኘልን እሱ። አባትን በእረፍተ ዘመን ቢገታ አባት የሆነን ማ ነው? እግዚአብሔር። ብታረጁ አባትነቱ የማይቀይርባችሁ እሱ። ሁለተኛው እዚህ ስፍራ ላይ በመጽሐፈ መሳፍንት ምዕራፍ ስምንት ቁጥር 21 ላይ አንድ አሳብ ተጽፏል። ጌዲዮን ፍልስጤማውያንና ሚዲያማውያን ድል ካደረገ በኋላ እስራኤላውያን ተሰበሰቡና፣ ነፃ አውጥተህናልና አንተና የልጅ ልጅ ግዙን አሉት። ቲቪ ጆሌኒ ጆሌ ሙቢቲ ኢትንጀረን ጌዲዮን አኒስ ሲንቢቱ ጆሌን ቆስ

በፍርሃት ለእግዚአብሔር ተገዙ፣ ይላል። መገዛት ለእግዚአብሔር ዲያብሎስን ተቃወሙ፣ ለእግዚአብሔር ተገዙ። የመጨረሻው ይሄ ሰው የተናገረው ምን በለ? ረሳ። ምን በለ? ሰው ሰው እንዲያስብ፣ ሰው ሰው እንዲያስብ፣ ምክራችሁን ላያስብ ይችላል፣ ጸቡን ብቻ ሊያስብ ይችላል። ሰው ሰውን የሚያስብ ለጊዜው ነው። ሰው ሰውን ቢያስብ መስቶ እስከሚነጋ ነው። ሰው ሰውን ይረሳል። ማን ግን ማንን አይረሳል? ማን ማንን አይረሳል? ትንቢተ ኢሳይያስ ምዕራፍ አርባ ዘጠኝ ቁጥር አስራ አራት ላይ ጽዮን ግን እግዚአብሔር ረስቶኛል፣ እስራኤልም እግዚአብሔር ትቶኛል ትላለች። እናት ልጇን ትረሳለችን? አዎ እሷ ትረሳ ይሆናል። እኔ ግን አልደረሳችሁም። አስበኝ ማለት አስበኝ በቁሙ ብቻ ሳይሆን አትፍረድብኝ፣ ፍረድልኝ፣ አትፍረድብኝ። ወዲያው ጌታ መለሰና በዚህ ሰው ቢያለኝ፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ዛሬ በመቅደሱ ከእርሱ ጋር ነን። ዛሬ በገነት ከእርሱ ጋር ነን። እውነት ላህለዋለው በገነት ከኔ ጋር ትሆናላለው። ነፍስና ሥጋ ከሱ ስትለይ በደሙ ታተመ ለአምስት ሺ አምስት መቶ የተዘጋው የገነት በር እና አብርሃም ሳይደርሱ ፋይታዊ ዜማ በጠራራ ፀሐይ በመስቀል ላይ ሆኖ ሶስት ሰዓት ብቻ ከጌታ ጋር ቆይቶ እድሜ ዘመኑ የሰራው ኃጢአቱ በደሙ ተደመሰሰለት። አንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ላይ የእግዚአብሔር ልጅ ደሙ ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ደሙ ነቅቶት ወደ ገነት ገባ። ለዚህ ነው ቤተ ክርስቲያን ተዘከረኒ እግዚኦ በመንግሥት በከመ በከመ ተዘከርኮ ለፋይታዊ ዘየማን እዛ አሎ ከ በድበ እፀነስ ቀርቅቅዱስ ጌታ ሆይ ማረን፣ ይቅር በለን ያንን ያንንዎን በዴ ፋይታዊ ዘየማንን በመስቀል ላይ ይቅር እንዳልከው በደል እንዳልተምከው እኛንም ይቅር በለን እያል በቅዳሴያችን እየተቀባበል ነፋለን። ወገኖች ዛሬ ምድር ምሕረት ያገኘችበት ሰማያውያን ከምድራውያን መሬታውያን ከመስቀል ጋር ካሉት ሰዎች ጋር የተለያዩበት ሰማይና ምድር የተስማማበት ሰውና እግዚአብሔር የታረቀበት ታላቅ ዕለት ነው። የፋይታዊ ዘይ የማለድር እንዲሰጠን ከግራ ወደ ቀኝ እንዲመለሰን እርሱ መልካም ፈቃድ ይሆን ነበር። ህፃኔያችንን ያሳምርልን። እግዚአብሔር አምላካችን ሀገርን ከጥፋት ህዝብን ከስደት ይሰውርልን። አጽራረ ቤተ ክርስቲያንን ያስታቅስልን። ከብሮ ከመቅለል ተቀድሶ ከመርከስ እግዚአብሔር ይሰውር። በመቅደሱ እንደተሰበሰብን በሰማያዊቷ ደብረ ጽዮን ይሰብስበን። ይቆየ ጎስበን እግዚአብሔር እሱ በሁለተኛ ጊዜ በደንብ እግዚአብሔር ይመስገን።